ክብሮት ኃይል ሰላምታችን፣ በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። መልካም በዓል የሆነላችሁ። እነሆ ዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን ዋና ዋናዎቹን ፕሬዚደንት ኢሳያስ አፈወርቄና ጠቅላይ ሚኒስትር አብይ አህመድ የተለያየ የፋሲካ በዓል አከባበር ላይ ተስተውሏል። አብይ አህመድ ቤተ መንግስት፣ ኢሳያስ አፈወርቄ ደግሞ በቤተ ክርስቲያን ውስጥ ራሳቸውን አስቀርጿል። ከንቲባው የፈጸሙት ተግባርም እያነጋገረ ነው። ይህንን ጉዳይ በዝርዝር እንመለከታለን። ጦር መሳሪያውን አቁሙ ሲሉ ፓትርያርክ አቡነ ማትያስ ጠየቁ። ጠቅላይ ሚኒስትር አብይ አህመድ የበላይ ጠባቂ የሆኑበት የአብያተ ክርስቲያናት ካውንስል ደግሞም በመሳሪያ መጠፋፋት ላይ ያተኩረናል ሲል ገልጿል። አቡነ አብርሃም በበኩላቸው በሀገሪቱ በሰው ልጆች ላይ ይደርሳሉ ተብለው የማይታሰቡ ነገሮች እየሆኑ ነው ሲሉ አንስተዋል። ታደምጡታላችሁም። በትግራይ የልሄ ቃን ውድቀት አጋጥሟል ሲሉ ጄኔራሉ ተናገሩ። የከፋ እልቂት ሊያስከትል ይችላል ያሉትን ጉዳይ አንስተው ለአራት ኪሎ አስተዳደርም ጥያቄ አቅርበዋል። ተጨማሪውን ይዘናል። የዘንድሮ የበዓል ገበያን በተመለከተ በተለይም የብልጽግናው ልሳናት ተወደደ የሚል ዘገባ እንዳታራግቡ የሚል መመሪያን እንዲተገብሩ ተደርጓል። የገበያው ሁኔታ የሚመለከቱ ዘገባዎች እንዲቀዛቀዙ በተደረገበት ሁነት ዜጎች የብር የመግዛት አቅም መዳከም ያሳደረባቸውን ተጽዕኖ ተናግሯል። የገበያውን መልክ እንቃኛለን። ለፋሲካ በዓል የታወጀው የተኩስ አቁም ተጥሷል ሲሉ ፕሬዚደንቱ ተናገሩ። በተለያዩ የዓለም ሀገራትም የኢየሱስ ክርስቶስ የትንሣኤ በዓል በድምቀት ተከብሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ጊዜ ይሆንላችሁ። ፕሬዚደንት ኢሳያስ አፈወርቄና ጠቅላይ ሚኒስትር አብይ አህመድ በተለያየ የፋሲካ በዓል አከባበር ላይ ተስተውሏል። አብይ በቤተ መንግስት፣ ኢሳያስ ደግሞ በቤተ ክርስቲያን ውስጥ ራሳቸውን አስቀርጸዋል። ከንቲባው ያደረጉት ተግባርም እንደዚሁ መነጋገሪያ ነው። የብልጽግናው ፕሬዚደንት በዓላት በመጣ ቁጥር ሰው ሲያበሉ፣ ወጥ ሲጨልፉ ቀርጸው በሁሉም ልሳኖቻቸው በኩል ማሰራጨት የተለመደ ተግባራቸው ነው። ዛሬም ከባለቤታቸው ዝናሽ ታያቸው ጋር ሆነው ይህንኑ እያደረጉም የተቸገሩ ሰዎችንም አበላ ነው ናቸው ብለው በቴሌቪዥን ሲያስተዋውቁ አርፍዷል። ጠቅላይ ሚኒስትሩ ለእለት ምሳሌ ገረጻ በቤተ መንግስት የተቸገሩትን ጠርተው ሲያከብሩም፣ በሌሎች የሀገሪቱ አካባቢዎች ላይ ደግሞ የተቸገረው ህዝብ ላይ ጦር አዝምተው ነው። በተባበሩት መንግስታት ድርጅት ሪፖርት መሰረት 86 ሚሊየን በድህነት ውስጥ የሚገኙ ኢትዮጵያውያን ግን ለታይታ የሚደረጉ የብልጽግና ሰዎች የአንድ ቀን አበላ ናቸው። ትርኢት ሳይሆን ጥያቄያቸው አስተማማኝ ሰላምና ዘላቂ ልማት የሚያመጣ ፖሊሲን የተገብሩ ዘንድ እንደሆነ ብዙም የሚያጠያይቅም አይሆንም። ጠቅላይ ሚኒስትር አብይ አህመድ ግን የኢትዮጵያ ትንሣኤን ከፈለጋቸው መስዋዕት ሆኑ ሲሉ ትናንት በአሰራጩት መግለጫ ላይ አስተላልፈው ነበር። ለመሆኑ የጠቅላይ ሚኒስትሩ ትንሣኤ ምንድን ነው ለሚለው? ደግሞ ልክ ከአንድ ዓመት በፊት በፋሲጋ ዕለት ምላሽ ሰጥተውበታል። እሳቸው የጫካ ፕሮጀክቴ የሚሉትና ከ10 እስከ 15 ቢሊዮን ዶላር የሚያወጡበት ቤተ መንግስታቸው ትንሣያቸው እንደሆነ፣ ቤተ መንግስታቸውን ለማስገንባት አጋጠመኝ ያሉት መከራ ኢየሱስ ክርስቶስ ሲሰቀል እንዳጋጠመው ያለ ነው ሲሉ በማብራራት ትንሣኤ ግን በዋዛ የተገኘ ነገር አይደለም። በብዙ መከራ፣ በብዙ ጭንቅ፣ በብዙ መግረፍ ብዙ ትናንሽ ሰዎች ትልቁ ላይ ተፍተውበት፣ ብዙ ትናንሽ ሰዎች ትልቁ ላይ አለንጋ መግረፍ ያንስተውበት፣ ተሳልቀውበት፣ ራሱን ጥሎ ተዋርዶ እኔና እናንተን ያነሳበት ዕለት ነው ይህ ቀጥታ ለጫካ ምልክት ይሆናል። ሚሊየን ገዳይ ጦርነትን ከአብይ አህመድ ጋር በመሆን በኢትዮጵያ ምድር ላይ ያከናወኑት ኢሳያስ አፈወርቂ የበዓል መልክ ደግሞ በቤተ ክርስቲያን ውስጥ ሆኗል። ትናንት ምሽት በአስመራ በምትገኘው ቅድስት ማርያም ቤተ ክርስቲያን ተጉዘው በጸሎት መርሃ ግብሩ ላይም ተገኝተው ቡራኬም ተቀብለው ስለመመለሳቸው በቃል አቀባዮቻቸው በኩል አሳይተዋል። የሆነ ሆኖ ለበርካቶች ሞትና መፈናቀል፣ ስደት ምክንያት የሆኑት ሁለቱ መሪዎችን ፈለግ የተከተሉ የብልጽግና ታችኛው ሹማምንትም ምግብ አበላን ሲሉ ታይተዋል። ጦርነትን አሟሙቀው ጥላቻንም ሰብቀው ተፈናቅ ያደረጉትን ማህበረሰብ አሁን ደግሞ መገብ ነው የሚለውን የሚያከናውኑት ደግሞ በአደባባይ ነው። አንደኛው ምሳሌ የድሬዷ ከንቲባ ከድር ጁሃር ናቸው። ከንቲባው በዛሬው ዕለት ከቤተሰቦቻቸው ርቀው ላሉ የትግራይ ተወላጆች የማዕድ ማጋራት አካሄዱ ሲሉም ያለቆቻቸውን ፈለግ ተከትለዋል። ማዕድ ማጋራት አሁን የብልጽግናው ሰዎች በያደባባዩ እዩኝ እንደሚሉት ሳይሆን ኢትዮጵያው ያለ ዘመናት ያዳበሩት በጋራ ያለን ተካፍሎ የመብላት ባህል ነውና የሚደገፍም የሚበረታታ ቢሆንም ሰው የሚበላውን የተቸገረውንም ቀርጾ የፖለቲካ መነገጃ ማድረግ ደግሞ ያገዛዙ ሰዎች እያለማመዱት ያለ ተግባር ሆኗል። አሁን ድሬዳዋ የትግራይ ተወላጆች ብቻ ከቤተሰቦቻቸው ርቀው የሚገኙባት ከተማ አስመስለው በፋሲካ መከፋፈልን የሚሰብኩት ከንቲባ ከድር ከዚህ በፊት አገዛዙ ወደ ትግራይ ሲዘምትም የትግራይ ተወላጆችን ከሰይጣኔ ባሱ ከሰው ያልተፈጠሩ ናቸው ሲሉ መናገራቸው የሚዘነጋ አይሆንም። እኔ እኮ የእኛ ቁርአን እኮ ይናገራል አሁን ከአባን ያፈርሳሉ ብሎ እኮ የሚናገረው አስሐቡል ፊል ይላል እ አስሐቡል ፊል ማለት የአብርሃም ልጆች ናቸው። የአብርሃም ልጆች ሌላ ቦታ አይደለም። አንዱ ትግራይ ናቸው፣ ከሰው ዘር ያልተፈጠሩ እንዳውም ዳቢሎስ ከነሱ ይሻላል ብዬ ተስፋ አደርጋለሁ። ዳቢሎስ እኮ እንደነሱ አይነት ተንኮል የለውም። በቃ ሲፈልግ ይለቀ ይለብጣል ሲፈልግ የፈለገውን ነገር ነው እንጂ የሚያደርገው። እነሱ ቢመጣ እሱም የኔ አካል አይደሉም ብሎ ነው የሚክዳቸው። በህይወት እንኳን ኖሮ ብትጠይቃቸው ይህንን ሊገልጽው አይችሉም። እና እኔ አንዳንዴ ቢያንስ ናለ ግብአተ መሬታቸውን በሰላም በክብር ተሸኝቶ ቢሄዱትስና ጦር መሳሪያውን አቁሙ ሲሉ ፓትርያርክ አቡነ ማቲያስ ጠየቁ ጠቅላይ ሚኒስትሩ የበላይ ጠባቂ የሆኑበት የአብያተ ክርስቲያናት ካውንስል ደግሞ በመሳሪያ መጠፋፋት ላይ ያተኩረናል ሲል ገልጿል አቡነ አብርሃም በበኩላቸው በሀገሪቱ በሰው ልጆች ላይ ይደርሳሉ ተብለው የማይታሰቡ ነገሮች ሁሉ እየሆኑ ነው ሲሉ አንስተዋል። የኢየሱስ ክርስቶስ ስቅለትና ትንሳኤ በዓላትን ተከትሎ የተለያዩ መልእክቶች እየተላለፉ ናቸው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጠቅላይ ቤተ ክህነት ስራ አስኪያጅ አቡነ አብርሃም ደግሞ አንዱ መልእክት ያስተላለፉት ናቸው በኢትዮጵያ ምድር ይሆናሉ ብለን የማናስባቸው ጭካኔዎችን እየተመለከትን ነው ሲሉ አንስተው ይሁዳን ለመውቀስ ከይሁዳ መሻል ያስፈልጋል ሲሉም ተደምጧል። ሰው በሰው ላይ ያደርገዋል ተብሎ ድርጊት አይደለም፣ እማይታሰብ ሰውን ሰው ሲያርደው፣ ለዚያውም ያለበደሉ ይሁዳን ለመተቸት፣ ይሁዳን ለይሁዳ ስም ለመስጠት፣ ለይሁዳ ነውር ለመስጠት ከይሁዳ የተሻለ ሆኖ አንድ ሰው መገኘት አለበት። ግን ዛሬ ዛሬ የምናየው ምኑ ነው? አሳልፎ መስጠቱ ያው የዘወትር ሆኖ ይልን። ይሁዳ አሳልፎ ሰጠ፣ ገንዘቡንም ተቀበለ፣ ገንዘቡንም በተነ። በዘመኑ የምንሰማቸው ሰዎች ደግሞ ገንዘቡንም ይቀበላሉ፣ ሰውየውንም ይገላሉ። ይሄ በምን መልኩ ነው ይሁዳን የሚያሳማ የሆነው? እና ይሁዳን እኮ የሚያስመሰግን ዘመን እየመጣ ነው እነ ይሁዳን የሚያስመሰግን ትውልድ እኮ እየተፈጠረ ነው። በእርግጥ እሳቸው እንዳሉት ሰው ከነ ነፍሱ ሲቃጠል ቤተሰብ እንዲመለከት ስብሰባ ተጠርቶ ፊቱ ላይ ልጁ ሲገደል አስከሬኑን ባህያ ተጭኖ ሲቀረጽ ለዛው መንግስት ነኝ በሚል አካል ታይቷል። በሀገሪቱ የተለያዩ አካባቢዎች በበዓል የእጣን ሽታ ሳይሆን የባሩድ ሽታን ያሸቱ ዘንድ የተፈረደባቸው ጦርም የዘመተባቸው ስፍራዎችም አሉ። ፓትርያርክ አቡነ ማትያስም ይህንን ያጠናክራሉ። እኛ ኢትዮጵያውያን ከጥንት ጀምሮ በእምነትና ስነ ምግባር እየተመራን በደልን በይቅርታ እየዘጋን እስከ ጋብቻ በሚዘልቅ ባህለ እርቅ ደምን እያረቅን በወንድም አማችነት ፍቅር ተስማምተን በሺህ የሚቆጠሩ ዘመናት እንዳልኖርን እነሆ ዛሬ ለታላቆቻችን በማይመጥን ሁናቴ መለያየት እና መጣላት ብሎም እርስ በርስ መገዳደል ዕለታዊ ተግባራችን አደረግን። ይህ በጣም አሳዛኝ ክስተት ነው። ይህንን ሳናስተካከል የምናከብረው በዓለ ትንሣኤም እዚህ ግባ የሚባል ደስታን ሊያስገኝልን እንደማይችል የታወቀ ነው ያሉት ፓትርያርኩ፣ ጦር ያዘምቱትም መሳሪያ ያነሱትም ሰዎችም ጥሪ አቅርበውላቸዋል። አሁንም ለሁሉም ኢትዮጵያን ወገኖች የምማጽ ነው፣ እባካችሁ እኛው ራሳችን ሸምጋይና ተሸማጋይ ሆነን ችግሮቻችንን ለመፍታት በብርቱ እንስራ፣ መፍትሄ የምናምጣም መሳሪያ ንስታችሁ እርስ በርስ በመገዳደል የምትገኙ ወገኖቻችን እባካችሁ ቆም ብላችሁ አስቡና ሰላምና ዋና ዳቦ ለተቸገረው ህዝባችሁ ህዝባቸው ስትሉ ለሰላማዊ መፍትሄ እድል ስጡ፣ በማለት ጉዳዩን መሳሪያ አስቀምጡና በሃይማኖት በአንድነት በስምምነትና በጭንቅላት ኃይል ሰላምን አምጡ የሚል ጥሪ ማክሏል። ጠቅላይ ሚኒስትር አብይ አህመድን እየበላይ ጠባቂዋ ያደረገችው የኢትዮጵያ ወንጌላውያን አማኞች ቤተ ክርስቲያን ካውንስል ዋና ጸሐፊ ቄስ ደረጀ ጀንበሩ ደግሞ ልዩነታችንን በውይይት ከመፍታት ይልቅ መሳሪያ በማንሳት መጠፋፋት ላይ አተኩረናል ነው ያሉት። አንዳችን በሌላችን ላይ ያስከተልነው ጉዳት ጥላቻን ከትውልድ ወደ ትውልድ ከማሸጋገርና የህዝባችንን ሰቆቃ ከማራዘም በስተቀር አንዳች መልካም ነገር አላስገኝልንም። ይህ እየታወቀ አሁንም ከመጠፋፋት አዙሪት ለመውጣት የምናሳየው ፈቃደኝነት አለመኖር አሊያም አዝጋሚ መሆን እጅግ አሳዛኝ ነው ሲሉም አክሏል። በእርግጥ ሚሊዮን ገዳይ ጦርነትን የመሩትና ሌላ ሺዎችን እየቀጠፈ ያለ ጦርነትን እያከናወኑ ያሉት የካውንስላቸው የበላይ ጠባቂ አብይ አህመድን ይህንን አቋማቸውን ገልጸውላቸው ከህዝባቸው ጋር መዋጋት ያቆሙ ዘንድም ጠይቀዋቸው እንደሆነ ግን የታወቀ ነገር የለም። በትግራይ የልሂቃን ውድቀት አጋጥሟል ሲሉ ጄኔራሉ ተናገሩ። የከፋ እልቂት ሊያስከትል ይችላል ያሉትን ጉዳይ አንስተው ለአራት ኪሎ አስተዳደርም ጥያቄ አቅርበዋል። ሌትናንት ጄኔራል ታደሰ ወረደ አዲስ ካቢኔያቸው በበዓል ዋዜማ ላይ ያስተዋወቁ ሲሆን ክልሉ ላይ ያሉትን ችግሮች ለመፍታት በጋራ መስራት አለብን ሲሉ መግለጻቸውም ይታወሳል። ጊዜያዊ አስተዳድሩ በቆይታው ሰላምና ፍትህ ማረጋገጥ፣ ተፈናቃዮችን ወደ የቀያቸው መመለስ፣ ትግራይን መልሶ መገንባት ዋነኛ ትኩረቶች ውስጥ መሆናቸውን በማንሳት ጄኔራሉ ይህንን ተከትሎ በሰጡት መግለጫም ድክመቶቻችንም ጥንካሬዎቻችንም የጋራ መሆናቸውን በማመን ለመፍትሄዎች በጋራ እንቁም ብለዋል። ባለፉት ሁለት ዓመታት የተከናወኑ ተግባራት ያሉትን ያክል መሰረታዊ ውድቀቶችም ነበሩብን ያሉት ጄኔራሉ ጫፍ የረገጠ የፖለቲካ ችግር አጋጥሟል። በዚህም የተነሳ ህዝቡ ላይ ሰላምና ፍቅር ጠፍቶ ስጋት እንዲያንዣብብ ሆኗል ሲሉም አክሏል። በዋናነት ያጋጠመው ውድቀት የልሂቃን ነበር ያሉት ጄኔራል ታደሰም አሁንም ከገባንበት የፖለቲካ ዙሪት ለመውጣት መፍትሄው በጋራ መቆም ብቻ ነው ሲሉም አብራርቷል። በሰላምና ደህንነት ጉዳይ ላይ መነሳት ያለበት ቁልፍ ጉዳይ የትግራይ ሉዓላዊ ግዛቶችና በከባድ ነባራዊ ሁኔታ ላይ ያሉት ተፈናቃዮች ጉዳይ ነው። አምስት ዓመት ለሚጠጋ ጊዜም ከዛሬ ነገ እንመለሳለን ብለው በሸራ ውስጥ እየኖሩ ያሉ ሰዎች ናቸው ያሉት የጊዜያዊ አስተዳድሩ ፕሬዚደንት፣ ይሄ ህዝብ አሁን ባለበት ሁኔታ መቆየት ስለማይችል የከፋ እልቂት ሊደርስ የሚችልበት አደጋለ ሲሉም አክሏል። ዋነኛ የአስተዳደራችን መዘኛ መመዘኛ የሚሆነውም በዚህ ጉዳይ ላይ የምንለውጠው ነገር ነው። የፌዴራል መንግስቱን በግዛቶቻችንና ተፈናቃዮች ላይ ለምናደርገው ተግባር ኃላፊነቱን እንዲወጣ ጠይቃለው ሲሉ አንስቷል። ከመሸነፍና ማሸነፍ አስተሳሰብ መውጣት አለብን። ትግራይ ስታሸንፍ ሁላችንም እናሸንፋለን። ትግራይ ከወደቀች ደግሞ አብረን እንወድቃለን። በክልሉ የተፈጠረው ችግር ለአንድ አካል መስጠትም ስህተት ነው። ስህተቱም ጥንካሬውም የሁላችን ነው ሲሉ የተሰሙት ጄኔራል ታደሰም ለመፍትሄው አስተዳደራቸው ድጋፍ እንዲደረግለት ጥሪ አቅርቧል። የመሬት ወረራና ህገ ወጥ ማዕድን ቁፋሮን መከላከል፣ የህገወጥ ወጥ የሰዎች ዝውውር መረብ ላይ መስራት፣ ወዘተ ከሚሰሯቸው ተግባራት መካከል እንደሚገኙም አክሏል። ከእርሳቸው በፊት የነበሩት የጊዜያዊ አስተዳድሩ ፕሬዚደንት አቶ ጌታቸው ረዳ ከጦርነቱ ጀምሮ እስከ ጊዜያዊ አስተዳድሩ ድረስ የከፈሉት መስዋዕትነት ይታወቃል ያሉት ጄኔራል ታደሰ ወረደ እናም የትግራይ ህዝብ ያመሰግናቸዋል ሲሉም ነው የገለጹት። የዘንድሮን የገበያ በዓል በተመለከተ በተለይም የብልጽግናው ልሳናት ተወደደ የሚል ዘገባ እንዳታረግቡ የሚል መመሪያ እንዲተገብሩ ተደርጓል። የገበያውን ሁኔታ የሚመለከቱ ዘገባዎች እንዲቀዛቀዙ በተደረገበት ሁነት ዜጎች የብር የመግዛት አቅም መዳከም ያሳደረባቸውን ተጽዕኖ ግን ተናግሯል። የብልጽግናው መንግስት ሰሞኑን ባካሄደው የካቢኔ ስብሰባው ላይ ድል ምርታ ወዘተ እያለ የገለጸው ጉዳይ የነ አይኤምኤፍን ፖሊሲ ተግብሮ ኢትዮጵያን ያደህየበትን የማክሮ ኢኮኖሚ ማሻሻያ የሚለውን ፖሊሲውን ነው። እንዲያም ሆኖ የብር የመግዛት አቅም መዳከም የዘንድሮን ፋሲካ ለዜጎች ፈታኝ እንዳደረገው ሸማቾች ይናገራሉ። የዘንድሮ የፋሲካ በዓል በሸማቾች ዘንድ ከፍተኛ ፍላጎት ያላቸው እንደ በሬና ዶሮ ያሉ የእንስሳት ምርቶች ዋጋቸው በከፍተኛ ሁኔታ መጨመሩም የብር የመግዛት አቅም ማሽቆልቆል ጋር ተዳምሮ በበዓሉ ወጪ ላይ ከፍተኛ ጫና ፈጥሮ ስለማለፉም ካፒታል ዘግቧል። በተለይም ባለፈው ዓመት በዚህ ወቅት በአማካኝ እስከ 1300 ብር ይሸጥ የነበረው ዶሮ በዚህ ዓመት ዋጋው በእጥፍ ጨምሮም እስከ 2500 ብር እየተሸጠ ይገኛል። ይህም 92 በመቶ አካባቢ ጭማሪ ተደርጎበታልም ነው ያሉ ነጋዴዎች ለመጨመሩ እንደ ዋና ምክንያት የሚያቀርቡት ደግሞ ለዶሮ እርባታ የምናቀርበው የምንዋጋም በተቃራኒው በከፍተኛ ሁኔታ ጨምሯል የሚለውን ነው። በተመሳሳይ የእንቁላል ዋጋም በከፍተኛ ሁኔታ በመናር አንድ እንቁላል ከ20 ብር እስከ 25 ብር እየተሸጠ መታየቱም የብዙዎችን ስጋት ጨምሯል። የእርድ ከብት ወይም በሬ ዋጋም ከዶሮ ባልተናነሰ መልኩ የዋጋ ጭማሪ አሳይቷል። አንድ ሸማች ሲናገሩም ባለፈው 2016 የፋሲካ በዓል ወቅት በአማካይ 60 ሺ ብር አካባቢ ይሸጥ የነበረ አንድ በሬ በዚህ ዓመት ዋጋው እስከ 90 ሺ ብር እንደተሸጠም ገልጿል። ይህ ሁኔታ የበሬ መግዛት አቅም ከኑሮ ውድነቱ ጋር ተዳምሮ በበዓል ወጪ ላይ ከፍተኛ ተጽዕኖ ማሳደሩ ነው ሸማቾች የገለጹት። ስማቸው እንዳይጠቀስ የጠየቁ አንዲት የቤት እመቤት በሰጡት አስተያየት ደግሞ ባለፈው ዓመት ለፋሲካ የገዛሁት ዶሮ ዘንድሮ በእጥፍ ዋጋ ነው ለመግዛት የመረጥኩበት ምክንያት አማራጭ የለኝም። ደግሞም አንድ ዶሮ ብቻ አይደለም ቤተሰቡ የሚፈልገው። የኑሮ ውድነቱና የገንዘባችን ዋጋ ማሽቆልቆል በዓላችንን እንዲህ ፈታኝ ያደርገዋል ብዬ አስቤ ያላቅም ነበር ሲሉ በምሬት ተናግሯል። በተለምዶ የመሿለኪያ አቃቂ ገበያ ተብሎ በሚጠራው ቦታ ላይ የተገኙ አንድ ሸማች በበኩላቸው የበሬው ዋጋ ከዚህም የባሰ ነው ይላሉ። ለቅርጫ መዋጮ በሚል ቀድመው የሰበሰቡት ገንዘብ ስልሳ ሺ ብር የነበረ ቢሆንም በገበያው ላይ ግን እስከ 80 ሺ ብር እየተሸጠ በመሆኑና ከአቅማቸው በላይም በመሆኑ ወደ ቤታቸው መመለስ ምርጫቸው እንዳደረጉ ነው እኒህ ሸማች የተናገሩት። የታወጀው የፋሲካ የተኩስ አቁም ተጥሰዋል ሲሉ ፕሬዚደንቱ ተናገሩም። የፋሲካ በዓል በተለያዩ ሀገራት ይከበራል። በዚህ ዓመት የኦርቶዶክስ ክርስቲያኖች፣ ካቶሊኮችና የወንጌላውያን አማኞች በሙሉ በተመሳሳይ ቀን በዓሉን እያከበሩም ናቸው። አብያተ ክርስቲያናቱ በተለያዩ የቀን መቁጠሪያዎች ስለሚጠቀሙ ይህ ብዙ ጊዜ የሚሆን አልነበርም። በግሪክ ሰማዩ በርችት ሲደምቅ፣ በኢየሩሳሌም ምዕመናን ኢየሱስ ተሰቅሎ ተቀበረ በተባለበት ስፍራ ሻማ አብርተዋል። ይህ በዓል በድምቀት ከሚከበርባቸው ሀገራት መካከል ሩሲያ አንዷ ስትሆን በቅዱስ ፒተርስበርግ ኦርቶዶክስ ቤተክርስቲያን ካህናት የፋሲካ በዓልን ለማክበር በቤተክርስቲያናት ለተገኙ ምእመናት የፋሲካ ኬኮችንና እንቁላሎችን በመባረክ ያድላሉ። የሆኖ ሆኖ የፋሲካ በዓልን ተከትሎ የሩሲያው ፕሬዚደንት ቭላዲሚር ፑቲን የተኩስ አቁም ማወጃቸው የሚታወስ ነው። እንዲያም ሆኖ የሩሲያው ፕሬዚደንት ቭላዲሚር ፑቲን ወታደሮቻቸው ለትንሣኤ በዓል የተኩስ አቁም እንዲደረግና ማንኛውንም ወታደራዊ እንቅስቃሴ እንዲያቆሙ ማዘዛቸው ተጥሷል ስትል ዩክሬን ገልጻለች። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪም ሀገራቸው ይህንን ተኩስ አቁም እንደምታከብር ቢናገሩም ሞስኮ ቃሏን አጥፋለች ሲሉም ከሷል። ሩሲያም እንዲህ በድንገት ሙሉ በሙሉና ያለምንም ቅድመ ሁኔታ የመሳሪያዎቿን ላንቃ ጸጥ ለማሰኘት ከወሰነች ዩክሬን በሩሲያ ውሳኔ መሰረት እርምጃ ትወስዳለች ብለው ነበር። ተግባራችን ተመጣጣኝናቻ ይሆናል። ሙሉና ቅድመ ሁኔታ የሌለው የ30 ቀን የተኩስ አቁም ሀሳብ በጠረጴዛው ላይ እንደተቀመጠ ነው። ምላሹም ከሞስኮ እየተጠበቀ ነው ሲሉ ነበር ሚኒስትር የጻፉት። አክለውም ሩሲያ በኩርስክና ቤልጎሮድ አካባቢዎች ውጊያ መቀጠሏንና የሩሲያ ሰው አልባ አውሮፕላኖች አሁንም ጥቃት እየፈጸሙ እንደሆነን የተናገሩት ፕሬዚደንቱ በአንዳንድ አካባቢዎች ተኩስ መቆሙን ግን ገልጿል። ዩክሬን የተኩስ አቁሙ ከፋሲካ ምሽት በላይ ለማራዘም ዝግጁ መሆኗንም ዜሌንስኪ ተናግሯል። ለፑቲን መግለጫ ምላሽ የሰጡት የዩክሬኑ የውጭ ጉዳይ ሚኒስትር ደግሞ ፑቲን ለተኩስ አቁም ዝግጁ መሆኑን መግለጫ ሰጥቷል። ከ30 ቀናት ይልቅ 30 ሰዓታት ብለዋል። እንዳለ መታደል ሆኖ ግን የሚሰጠው መግለጫ ከድርጊቶቹ ጋር የማይጣጣሙ መሆናቸውን የሚያሳይ ረጅም ታሪክ አለን። ቃላቶቹ ሊታመኑ እንደማይችሉ እናውቃለን። እናም ከቃላቱ ይልቅ ድርጊቶቹን እንመለከታለንም ሲሉን የገለጹት ፑቲን ከጠቅላይ ታማጆር ሹማቸው ጋር በነበራቸው ስብሰባም በሰብአዊ ጉዳዮች ላይ በመመስረት ሩሲያ የፋሲካ በዓልን ምክንያት በማድረግ የተኩስ አቁም ማድረጓን ገልጻለሁ። ስለዚህ ሁሉም ወታደራዊ እንቅስቃሴዎች እንዲቆሙ አዛለሁ ሲሉ መናገራቸው ይታወሳል። በዩክሬንና ሩሲያ ጦርነት በድንገት የጦርነት ማቆም ጥሪ ሲተላለፍ ያሁኑ የመጀመሪያው አይደለም። በፈረንጆቹ ጥር 2023 የኦርቶዶክስ እምነት ተከታዮች በሚያከብሩት የገና በዓል ወቅትም የተኩስ አቁም ታውጆ ሁለቱም ወገኖች በቀረበው ሀሳብ መስማማት ባለመቻላቸው ፈርሷል። ጦርነቱን በዘላቂነት ለማስቆምም አሜሪካ ከሩሲያ ጋር በቀጥታ እየተነጋገረች ቢሆንም እስካሁን ምንም የታየ ተጨባጭ ለውጥ ግን የለም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበርም። ለመላው የክርስትና እምነት ተከታዮች በድጋሜ መልካም በዓል ተመኘን። አበቃን። ቸር ያሰማን።